አዲስ አበባ ከተማ የወተት እጥረት እንዳጋጠመ ተነገረ። የመኖ እጥረት ለወተት መንስኤ ከሆኑ ነገሮች አንዱ ነውም ተብሏል። በኢትዮጵያ በአመት አራት ነጥብ ዘጠኝ ቢሊዮን ሊትር የላሙ ወተት እንደሚመረት መረጃዎች ያመላክታሉ። አሁንና የላሙ የወተት ምርት አቅርቦት በሀገሪቱ ካሉ የወተት ፈላጊ ጋር ሲነጻጸር አቅራቦቱ አነስተኛ መሆኑን ይገለጻል። ምንም እንኳን ከሀገር ሀገር የሚለያይና የሚወሰን ቢሆንም የተባበሩት መንግስታት የምግብና ግብርና ድርጅት ፎኦ አንድ ለአቅመ አዳም የደረሰ አዋቂ ሰው ሰውነት የሚያስፈልጉት ማይክሮኒትሬሽን በተሟላ መልኩ እንዲያገኝ በአመት ከ200 እስከ 250 ሊትር ወተት መጠጣት አለበት ይላል። የተባበሩት መንግስታት የምግብ እና የግብርና ድርጅት ኦፋ ኢትዮጵያ በአመት 22 ቢሊዮን ሊትር ወተት እንደሚያስፈልጋትም ይገልጻሉ። በ2022 በተደረገ ጥናት የአንድ የኢትዮጵያ ዜጋ አመታዊ የወተት ፍጆታ በአማካኝ 20 ሊትር እንደሆነም ይመላከታል። በአስከፎኦ ና ከዓለም ጤና ድርጅት መከላከያ በእጅጉ የተራራቀ ከመሆኑ ባለፈ በአፍሪካ በቀንድ ከብት ቁጥር አንደኛ የተባለችው ኢትዮጵያ ጎረቤቷ ኬንያ ና ኡጋንዳ አመታዊ የወተት ፍጆታቸው ያነሰ መሆኑም ይገለጻል። ወተት እጥረቱ ዙሪያ ብስራት ያነጋገራቸው አንዳንድ የአዲስ አበባ ከተማ ነዋሪዎች ከአብይ ጾም መፍቻ በኋላ በከተማ ውስጥ የወተት እጥረት መመልከታቸውን የገለጹ ሲሆን ከእጥረቱ በተጨማሪ ወተት አቅርቦት ባለባቸው ቦታዎች ላይ የዋጋ ጭማሪ እያጋጠማቸው መሆኑንም ነግረውናል። እንዲሁም ነጋዴዎች በበኩላቸው ከዚህ ቀደም በተለያዩ የወተት አቀናባሪዎች ድርጅት በመግዛት ለተጠቃሚዎች የሚያቀርቡ ቢሆንም በአሁን ወቅት ግን በቂ ወተት ለደንበኞች ማቅረብ እንዳልቻሉም ገልጸዋል። የሆላንድ ሆላንድ ዴሪ ምክትል ዋና ስራ አስኪያጅ አቶ ታደለ ከተማ እንዳሉት የወተት አቅርቦት የተከሰተው ከፋሲካ በኋላ ያለው ወቅት እንደሚታወቀው ደረቅ ወቅት ነው የሚባለው። አርሶ አደሩ መኖ የሚያደርሱበት ወቅት፣ የውሃ ምንጮች እንደሚደርቁበትና ኃይላቸው የሚቀንስበት ወቅት በመሆኑ ከዚህ ጋር ተያይዞ ከጾሙ በኋላ ከፍተኛ የሆነ ፍላጎት መኖሩን ገልጸው በመሆኑም ፍላጎትና አቅርቦት አይገናኝም። ስለሆነም በዚህ ምክንያት ጊዜያዊ የሆነ የገበያ እጥረት እንዲፈጠር ያደርጋል ሲሉ ለብስራት ራዲዮና ቴሌቪዥን ተናግረዋል ስትል ሰማራ አለባቸው ዘግባለች። በስልጤ ዞን የገዛ የ16 ዓመት ሴት ልጁን የደፈረው አባት በእስራት ተቀጣ። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰናን ገሪራ ቀበሌ ልዩ ስሙ መንደር 3 ተብሎ በሚጠራበት ስፍራ ሚያዝያ አስር ቀን 2017 ዓ.ም ከምሽቱ 4 ሰዓት ከ30 በሚሆንበት ጊዜ የወንጀል ድርጊቱ ተፈጽመዋል። ሸምሱ ቡሴራ የተባለ ግለሰብ የግል ተበዳይና የገዛ ልጁ የሆነችው እድሜዋ 16 ዓመቷን ታዳጊ ፈይቃ ሸምሱን አስገድዶ በመድፈር ወንጀል ፈጽሞ ተጠቅሟል የግል ተበዳይ ድምጽ የሰሙ የአካባቢው ነዋሪዎች በስልጤ ወረዳ ፖሊስ በሰጡት ጥቆማ መሰረት ፖሊስ ተጠርጣሪውን ተከታትሎ በቁጥጥር ስራ ውሏል። ፖሊስ ታዳጊዋን ወደ ሕክምና ለጤና ምርመራ በመላክ ስለተፈጸመው ድርጊት አስፈላጊውን የሰነድና የሰው ማስረጃ አሰባስቦ ምርመራ በማጠናከር መዝገቡን አደራጅቶ ለስልጤ ወረዳ አቃቤ ሕግ መላኩን የስልጤ ዞን ፖሊስ መምሪያ ህዝብ ግንኙነትና ሚዲያ ጉዳይ ዲቪዥን ኃላፊ ኮማንደር ከዲር ኦርጌሻ ለብስራት ራዲዮና ተ ቴሌቪዥን ተናግረዋል። አቃቤ ህግ ከፖሊስ የተላከውን መዝገብ ተቀብሎ ተከሳሹ የአስገድዶ መድፈር በመፈጸሙ እንዲሁም በዘመዶች መካከል የግብረ ስጋ ግንኙነት መፈጸሙ ወንጀል ክስ መመስረቱን የስልጤ ወረዳ ፍርድ ቤትም አስታውቋል። ፍርድ ቤቱም ከአቃቢ ህግ የቀረበለትን የወንጀል መዝገብ ከተገቢ ማስረጃ አንጻር በመመዘን የጥፋተኝነት ብይንም ሰጥቷል። በዚህም መሰረት የስልጤ ወረዳ ፍርድ ቤት ግንቦት አምስት ቀን 2017 ዓ ም በዋለው የወንጀል ችሎት ተከሳሹንም ያርማል፣ ሌሎችንም ያስተምራል በማለት በተከሳሽ ሸምሱ ቡሰሪ ኑርጋገለ አስ አመት ጽኑ እስራት እንዲቀጣ ወስኖበታል፣ ሲሉ ኮማንደር ከዲር ኤርጎሻ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። ዘገባው እየተመራመረ ነው። በጋዛ ሰርጥ በቀጠለው የእስራኤል ጥቃት ቢያንስ አርባ ፍልስጤማውያን ተገደሉ። በሐማስ የሚመራው የጤና ሚኒስትር እንደገለጸው ባለፉት ወራት በቀጠለው የእስራኤል ጥቃት የተነሳ ከ52 ሺህ በላይ ሰዎች የተገደሉ ሲሆን በሕይወት የተረፉት ደግሞ በከባድ በሆነ የጤና ሁኔታ ውስጥ ናቸው ብሏል። በአንድ ሌሊት የእስራኤል የደቡባዊ ግዛት በወሰደችው የአየር ጥቃት ሕጻናትን ጨምሮ አርባ ፍልስጤማውያን መሞታቸውን በስፍራው የሚገኙ መረጃ አመላክቷል። ከሰባ ቀናት በኋላ ጦርነቱ ዳግም ማገርሸቱን ተከትሎ ባለፉት 24 ሰዓታት እጅግ በጣም ኃይለኛ በሆነ የእስራኤል ዘጠኝ የአየር ጥቃት ቢያንስ አርባ ፍለስጤማውያን ተገድለዋል። ጥቃቱ ያነጣጠረው በደቡብ ጋዛ ትልቁ ከተማ ካንዩኒስ ላይ ነበረ። በካንዩኒስ የሚገኙ የናስር ሆስፒታል የሕክምና ምንጭ እንደተናገረው ተጎጂዎቹ ህጻናትን ያካተቱ ናቸው ብሏል። ጥቃቱ የተፈናቀሉ ቤተሰቦችን በከተማና በአካባቢ የሚገኙ ቤቶችና ድንኳኖች ላይም ደርሷል። በከተማ ዋና ሆስፒታል ውስጥ በአስክሬን መቆያ ክፍል በአስክሬንም ተጨናንቋል። የድንገተኛ ክፍል ኮሪደሩ የተጎጂ ሰዎች መሙላታቸውን በስፍራው የሚገኙ ዘጋ ተመጋቢዎች ያሳያሉ። ከመጋቢት አጋማሽ ጀምሮ እስራኤል ምግብ መድኃኒትና ሌሎችም እርዳታዎችን ወደ ጋዛ እንዳይገባ ከልክላለች። ወደ 2.1 ሚሊዮን የሚጠጉ የጋዛ ሕዝብ በጣም አሳሳቢ የረሃብ አደጋ ላይ የሚገኙና እጅግ ከፍተኛ የምግብ ዋስጥና እጦት እንደተጋረጠባቸው የገለጸውን የተባበሩት መንግስታት ድርጅት እገዳው ላይ ዓለም አቀፍ ውግዘት እያቀረበም ይገኛል። የእርዳታ ድርጅት ባወጡት መግለጫ ሰዎች በረሃብ እያለቁ ነው በተበከለ ውሀ ተጠቅመዋል እና ሊታከቡ በሚችሉት በሽታ ህይወታቸውን እያጡ ነው ሲሉ ተደምጠዋልም። ቢቢሲ እንደዘገበው እስራኤል አለም አቀፍ ጋዜጠኞችን ወደ ጋዛ እንዲገቡ አትፈቅድም። ስለዚህም በቀጥታ ከጋዛውያን በሚላኩ መልእክቶች፣ የድምጽ መረጃና ምስሎች ያለውን ሰቆቃ ከመዘገብ ታግደዋልም ብለዋል። በተባበሩት መንግስታት ድርጅት የተደገፈ ግምገማ እንደሚያሳየው ግማሽ ሚሊዮን ሰዎች ወይንም ከአምስት አንዱ በጋዛ ረሀብን እየተጋፈጡ ነው ይላል። በሚቀጥሉት አስራ አንድ ወራት እስከ ወደ ሰባ አንድ ሺህ የሚጠጉ ከአምስት አመት በታች ያሉ ህጻናት ለከፋ የምግብ እጥረት ይጋለጣሉም ተብሎ ይጠበቃል። ሌሎች የረዴት ኤጀንሲዎች እገዳው የጦር ወንጀል ሊሆን እንደሚችልና ና እስራኤል የምትከተለው የረሀብ ፖሊሲ ሊሆን እንደሚችልም ተናግረዋል። እስራኤል በጋዛ የረሀብ ችግር አለመባሉን ግን አስተባብላለች። ሀማስ የቀሩትን ታጋቾች እንዲፈታ ጫና እያደረገች መሆኑን ትገልጻለች። የካታሩ ኢሚር ከጎኗ በመሆናቸው ኢራን እድለኛ ናት ሲሉ ትራምፕ ተናገሩ። ትራምፕ በአነጋጋሪው መልእክታቸው ኢራን ላይ የምፈልገውን እንድናደርግ የሚያከላክሉንና ለኢራን የሚሟገቱ የካታር ኢሚር ማመስገን አለባት ያሉ ሲሆን፣ እሳቸው በቻሎት አቅም ሁሉም ለኢራን ይታገላሉ ሲሉም ተደምጠዋል። ምንም እንኳን በርካቶች በኢራን ላይ በትራችንን እንድናነሳ የሚፈልጉ ቢሆንም የካታሩ ኢሚር ግን ይህንን እንዳይሆን አቋም ይዘው በመከራከር ላይ ያሉ ሰው ናቸውን። ብለዋል። ከዚህ ባሻገር አሜሪካ ካታርን በክልሉ ያሉት ቁልፍ ሚና እያሳደገች ያለች ሀገር መሆኗን እውቅና ትሰጣለችም የተባለ ሲሆን ትራምፕ ከ2023 በኋላ በስልጣን ላይ ሳሉ ሀገሪቱን የጎብኚ ሰው በመሆን አሜሪካ ለካታር የምትሰጠውን እውቅና ያሳያልም ተብሏል። አሜሪካና ካታር ረጅም ዘመናት ያስቆጠረ ግንኙነት ያላቸው ሲሆን በተለይም ከታሊባን ጋር ያደረጉት የነበረው ድርድሮችን በማስተባበር ካታር ቁልፍ ሚናም ነበራት። በዚህም በክልሉ ካሉ ተደማጭ አሸማጋይ ሀገራት አንዷ በመሆንም በቅታለች። አሁንም የእስራኤልና የሐማስ ጦርነት የተኩስ አቁም ስምምነት ላይ በመድረስ ገንቢ ሚና እንደምትጫወት የሚነገርላት ካታር አሜሪካ ከሀገሪቱ ጋር ያላትን ግንኙነት ይበልጥ በማጠናከር ላይ እንድትሰራ እንዳስገደዳት ይናገራሉ። በዚህም በተጨማሪ በትራምፕ ታማኝ ወዳጅ ተደርጋ የምትቆጠረው ካታር አሜሪካ የኢራን ጋር ለመድረስ የምትፈልገውን ስምምነት ታመቻቻለች ተብሎም ይታመናል። ትራምፕ ከኢራን ጋር ላጸደቁት ውይይት መረጡ ታማኝ አሸማጋዮች መካከል ካታራ አንዷ ነች።